ሸዊት ምን ሆነሽ ነው? ለምንድን ነው የምታለቅሽው? በእናትህ በቃ ማለት እንደ ድሮው አይደለም። በጣም እየተቀየረብኝ ነው ያለው። ልጁን ካየሁ በኋላ በጣም እየተቀየረብኝ ነው ያለው ታውቃለህ። እና ለእዚህ ነው እንደዚህ የምታለቅሽው? በቃ እያመመኝ ያለው ደህና አይደለሁም። ራሴን በቃ ኢቭን የምሬ ነው። እግዚአብሔርን እሱን እንትን የማይሌን ከሆነ የማይሆን ሁኔታ ውስጥ ነው ራሴን እያስገቡ ያለሁት ሰው መክሮ ይሆናል እንጂ ይሄንን አትሰራም ውዴ፣ በፍጹም ማያምንም ያንተን አሁን ምስኪኖ ልቤ። ሰላም እንዴት ናቸው ውድ ቤተሰቦቼ? ደህና ናቸው። እኔ አልሐምዱሊላህ ደህና ነኝ። ቤተሰቦቼ ሸዊት አሁን ጠርታኛለች። በጣም ኤሞሽናል ሆናለች፣ እና እንጃ የተፈጠረው ነገር አይታቸዋል። ቤተሰብ ሰሞኑን እየተፈጠረ ያለውን ያው ሀብታሙም ትንሽ አለ የሆነች ልጅ መታ ምናምን ነገር እንደምታፈቅረው ከተናገረች በኋላ በቃ የሆነ ቀን ተገናኝተው በጣም እንትን እንደተፈጠረ ነው። ቪዲዮ አይቻለሁ እኔ አልነበርኩም የዛን ቀን እና እንጃ አላቅም ሸዊት በጣም መጥፎ ሙድ ውስጥ እንደሆነች ነው የነገረችኝ። እዚህ መጥቻለሁ ብላኛለች። እስጠኔ እየፈለግኳት ነው እና ላገኛት መጥቻለሁ። ምን እንደምትለን አብረን እናያለን ቤተሰብ። ብቻ እኔ ከብዶኛል። እች ልጅ በራሷ እጅ ነው እንደዚህ እየሆነች ያለችው፣ እንጂ አላቅም። ለማንኛውም ቤተሰብ ሸዊት ያለችበትን አብረን እንሂድና ያለውን ነገር አሳያቸዋለሁ። የት እንዳለች አላቅ ብቻ እዚህ አካባቢ ነኝ ብላኛ ብላኛለች እፈልጋታለሁ ስልክ እራሱ በትክክል አታወራም እያለቀሰች ምናምን ነገር ነው እና ቤተሰብ ያለውን ነገር አብረን እንከታተል እየፈለግኳት ነው

በአንተ ምን ክፍተቶቹ እንደዚህ እየተፈጠረ አሉት? እኔ በቃ ደህና ሁኔታ ነው ታሉ ያለው ነው። ምን ብሎሽ ነው? ምን ብሎሽ ነው? ልጅቷ ነው እያገኛት ነው። ልጅቷ በጣም እየረበሸች ነው ያለችው። ሁሌ ስለ እሷ ነው። ሁሌ ስልኩ ላይ ቴክስት ነው የሚላክለት። እኔ በቃ እየመረሬ ነው። አልገባህም። አንተ ምን አይነት ሁኔታ ውስጥ እንዳለው። ማርያምን አግኝተሽው ነበር? አዎ፣ አግኝቼው ነበር። ምን አለሽ? በቃ ማለት እንደ ድሮ አይደለም። በጣም እየተቀየረብኝ ያለው ልጅቷን ካየሁ በኋላ በጣም እየተቀየረብኝ ያለው ታውቃለህ። እና ለዚህ ነው እንደዚህ የምታለቅሽው በቃ እያመመኝ ያለው ደህና አይደለሁም። ራሴን በቃ ኢቭን የምሬ ነው እግዚአብሔርን። እሱ እንትን ማይሌን ከሆነ የማይሆን ሁኔታ ውስጥ ነው ራሴን እያስገባ ያለሁት። ኧረ አንቺ ሸዊት ተረጋጊ፣ በእናትሽ ለምንድን ነው እንደዚህ የምትሆኚ እንዴ? ኧረ አንቺ ምን ሆነሽ ነው በእናትሽ? እኔ እኮ እንደዚህ ተሆኛለሽ ብዬ አልጠበኩም ይሆንስ

እኔ ራሴ ጠንካራ ነኝ ብዬ ነበር የማስበው፣ ግን በቃ በእሱ ሲመጡ ቢ ምንም ማድረግ አልችልም። በቃ ጋባ ፍቅር እኮ ነው፣ ምን ላድርግ? ልጅቷ ጋር ምን አይተሽ ነው? ይኸውልህ፣ ልጅቷ ሁሌ ነው ቴክስት የምታረግለት። ነገ ጠዋት ንጥኖ ንደሄድስ ክፍተቱን ተጠቅማ የሆነ ነገር ብታደረግስ? እዛ ላይ ታቃለ። ከኔ በጣም ነው እየቀናሁ ያለሁት ከቀን ወደ ቀን። የምሬን ነው። አንደኛ ነገር፣ ከዛ ደግሞ፣ በዛ ላይ ደግሞ በስተግራ ሰው አይመልስልኝም ሳናግረው። አንቺ ለምን እንደዚህ የተናገርሻት ለልጅቷ ለምንድነው እንደዚህ አሽሽ? በሰዓት የመጣልኝ ነው መቼስ። አስቤ የሆነ ነገር ሲፈጠር የሆነ ነገር ሀፕን ሲያደርግ አስበክ ምንም ነገር አታወራም አይደለም። የመጣልኝ ነው የተናገርኳት። ለምን እንደዛ ተናገርሻት ብሎ ኢቭን እንደዛ ያረጋኝ። እቤት ገብተን ጭቅጭቅ፣ የሆነ ቦታ ስንሄድ ጭቅጭቅ ታውቃለህ አንተ ነህ ደግሞ እንደዚህ አይነት ነገር ውስጥ እንድንገባ ያደረግከው አንተ ነህ በቃ ልጠይቀው እስቲ እኔ የምር እያስጨነቅሽኝ ነው ሸዊት አንቺ እንደዚህ አትሆኚ በቃ ተረጋጊ እንዴ ያልፋል እኮ አንተ ታውቃለህ ምን ያህል መስዋዕትነት እንደከፈልኩኝ ለዚህ ፍቅር ምን ያህል መስዋዕትነት እንደከፈልኩኝ ታውቃለህ ታውቃለህ ተው ሸዊት ታውቃለህ ቢያንስ እኮ አለ ቤተሰቦቼ ምንድነው ምላቸው አስበው እስቲ እኔ እኮ እዚህ ጋር ማለት ነው የምሬን ነው ስለ ሀብታሙ አስባለሁ

ሀብታም ፈልግ ያሉ አገናኘኝ። ምን ይመስለኝ ያገኘሁት ግን እሱ ልጅቷን ይዟት ነው የመጣው። እኔ ምንም አውቀው ነገር የለም፣ አልነገረኝም። ከዛ በፊት እኔ ቢነግረኝ አላገናኘውም። በቃ እሱ ያለበትን እኔ አውቃለሁ። ሸዊት ልጅቷ የምትቀምጥ ምንም ምንም ማውራት አትችም። በቃ

እየጠረጠርሽ ነው ምናምን ነገር በቃ ያለ አንቺ ነች፣ ክፍተት እየፈጠርሽ ነው አንቺ። ቀቁጥ ፋት አለሽ፣ ሰው ይሉሽ። አንቺ ማረጋጋት አለብሽ። አዎ፣ መረጋጋት አለብኝ። ግን ደግሞ ማለት ነው የፈጠርኩትን ክፍተት መመለስ ፈልጋለሁ። ፍቅሬ መመለስ ፈልጋለሁ። ገባ አደለ? ከእሱ ጋር እንዲህ ወደ ድሯችን መመለስ፣ ያ ሁሉ ሳቅ፣ ያ ሁሉ ደስታ ኩ ያለም ኮ ቤታችን ከሆን ያለም፣ ወይ የሆነ ነገር አድርገን ሁሌ መጣላት ነው። በሰላም እንኳን አንድ ቀን ኩ በልተን አናቅም። አንተ እሱ አልገባህም፣ ሁሌ ጭቅጭቅ ነው። ገባ አይደል? እኔ ደግሞ ከዚህ በኋላ የምሬ ነው፣ አቅም ራሱ የለኝም፣ ሳልችቶኛል። በቃ በጣም ነው ሰለቸኝ፣ በጣም የምር በጣም ነው የደከመ ነገር። ሰው ስላንተ ምንም ነገር ሳቅ፣ ጓደኞች ይደውል አይሻ፣ እንደዚህ አደረገሽ አይሻ፣ ድሮም ነግረንሽ ነበር ገብቶሻል የራስሽን አእምሮሽ የፈቀደሽን አድርግ ያለሽን አድርግ እያለኝ ማለት ነው ህሊኔም አድርግ እያለኝ ሁሉም ነገር ትታሽ የሆነ ነገር አድርግ እያለኝ ያለው ገባ አደለም የማይሆን ነገር ነገ ጧት ይጸጽቷል እኔ ነገ ጧት የሆነ ነገር ሆነች ቢባል ራሱ ምን አይነት ነገር እና ምን ላድርግ? እሺ ምን ላድርግ? ምን ሻውሪው በቃ ምንም ሊሰማኝ ፍላጎት ሲጀመር ከምር ጠንካሬ ነበርኩት ልጅ ላይ በቃ ደከመኝ። ምሬ ነው በጣም። ጠዋት ደውዬ ልብስ በቃሳት ዘግቶታል። ዘግቶታል? ምን አውርታችሁ ነው? ምን ብሎሽ ነው? ልጅቷ ቴክስት አደረገች ጠዋት። ቁርስ በላ? እንዴት ነክ ጤንነት? እንደዚህ ሆንክ፣ እንደዚህ ለበስክ፣ እንደዚህ በላክ ብላ ቴክስት የምታረገው ማን ስለሆነ? ለምንድን ነው እንደዚህ የምታረገው ልጅቷ? ቢያንስ እሺ፣ ልጅቷን አገናኝ፣ ልጅቷን አገናኙና አንዴ ላውራት። አንዴ አይመለከተኝም። ከሷ ጋር ምንም ግንኙነት የለኝም፣ አላውቃትም በቃ ጓደኛዬ ነው ይዟት ያመጣው። እኔ ስለሷ ምንም የማውቀው ነገር የለም። ቀርታ ስለሷ አትጠይቅም። ሸዊት፣ እኔ የማውቀው አብሬ ሀብትሽን ነው። ስለ ሀብትሽ ልታወሪኝ ትችያለሽ። ከሱ ጋር ያለውን ነገር ማፍታት ካለብሽ ከሱ ጋር ተረጋግተሽ ማፍታት ነው ያለብሽ። ቢያንስ አንተ ነህ አውሪው፣ ተገናኝታችሁ አውሩ፣ ተረጋግታችሁ ቢያንስ። እኔ አንቺ ይኸውልሽ፣ አንቺ ነሽ እኮ ነገር የምታነሺው። በቃ የሆነ ነገር ታወሪያለሽ፣ እሱ ደሞ ይናደራል። በቃ ወይ አንቺ ትልሽ ትልጃለሽ፣ ምናምን ነገር። ይህ መሆን የለበትም ገብቶሽ

ሸዊት ችግረኛ ነው። ምን ይደውልለታል? ይኸው ይደውልለት፣ አደውልለት። ቢያንስ አንተ ታገናኝ። አይደለም ስልክ ቢደውልላት ምስል ከእዛ፣ አይደለም ቤቱ ድረስ በቃ የሆነ ነገር አድርግ። እናቱም ጋር ሄደህ ወይ በቃ የሆነ ነገር አድርግልኝ፣ ቢያዝ፣ በእናትህ እኔ በጣም እየደከመኝ ነው ያለው። እሺ፣ ይኸውልሽ። አቤት። መጀመሪያ አንቺ እራስሽን አረጋግ፣ ከእዚያ በኋላ ያለውን ነገር ማስተካከል ይቻላል። ገብቶሻል? በቃ እራስሽን አረጋግተሽ ከእሱም ጋር በተረጋጋ መንፈስ መነጋገር ነው ያለብሽ። አግኝተሽው አውሪ። እኔ እንጃ ብቻ ባልደውለት ደስ ይለኛል ባንቺ ጉዳይ ምንም ነገር ባላወራው ደስ ይለኛል ራስሽ ነገሩን ብትፈጪው ነው የሚሻለው ገብቶሻል ሸዊ እኔ እኮ አስጨነቅሽኝ እኔ ቀደም ስታወሪኝ በቃ እረ በጣም ነው የደነገጥኩት ችግር የለውም በቃ ራሴን በራሴ ችግር እፈታለሁ ምንም አማራጭ የለውም

እሺ፣ ቤት ቤተሰቦቼ፣ በጣም ይከብዳል እውነት ለማናገር እኔ እንደዚህ አልጠበኩም። ብቻ አላቅም የእውነት እቺ ልጅ ያልሆነ ነገር ውስጥ እየገባች ነው። ባክያን ሀብቴ አንተም ይህም ቪዲዮ ካየኸው በቃ ተረጋጋ፣ ልጅቷን ተረዳት እና አላቅ። ምን እንጃ እኔ ግራ የገባኝ ነው። ቤተሰብ ምንም ማድረግ አልችልም፣ ምንም ማድረግ ስለማልችል ነው በቃ። ለማንኛውም ቤተሰቦች መልካም ጊዜ ይሆንላቸው። ከዚህ በላይ እኔ ከብዶኛል ማውራት እራሱ።